ትልቁ ዳቦ ሊጥ ሆነ። እኔ ያብ ስራ ሲገርመኝ፣ ልዑሌም እጁን አነሳባት እኮ ከሄሉሻ ላይ። ልዑሌ ግን ጨከነ ነው። በሄሉሻ የሚጨክን አንጀት አለህ? ግን ጽኑ ወዳጅ፣ ጽኑ ጠላት፣ ጽኑ ወዳጅ ይባላል አንዳንዴ ማለት ነው። እና ያብና ልዑሌ ገጥመዋል። ዋላ ደስ ይላል። ግን ደስ ይላል፣ እንደዚህ ጓደኝነታችሁ መመለሱ። ያ ሁሉ መጨቃጨቅ፣ ያ ሁሉ መነት አራቃርቶ በዚህ መልኩ ስላየዋቸው እኔ ደስ አለኝ። እውነት ለሰው ልጅ ጸባይ ያስፈልገውም ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ። ለምታበረታቱኝ ቤተሰቦች አመሰግናለሁ። እንግዲህ ዛሬ ሄሉ ሻዬ ቦዲ ጋርዷን ይዛከች ብላለች ማለት ነው። የጭቅጭቅ የመንጨርጨር ፓርትቱ ብለነዋል። የዛሬውን ደግሞ ማለት ነው በፓርትቱ ብዙ ነገሮችን አይተናል። ልዑሌም ከያብ ስራ ውጭ ወደ ውጭ ሌላ ወንድ ከአንድ ጋር ማየት አልፈልግም ብሏል ማለት ነው። ልዑሌ ግን በዚህ አጋጣሚ ነፃነቱን እያወጀ ነው ለራሱም። ምክንያቱም ከዚህ በፊት ለያብ ስራ ብለው በጣም ብዙዎች ቀጥቅጠውት ነበረ። ባለጌ አንተ ማትረባነ፣ ሄሎ ስለምትወዳት ህይወቷን አትበጥብት፣ ከህይወቷ ውጣ እንዴ እንዳለ የስድብ ናዳ እኮ ነው የሌለ የሌለ የተደበቀ ስድብ ሁላ ነው የተወረወረበት ይሄ ልጅ ግን ዛሬ ለሄሉ ምንም አይነት ስሜት እንደሌለው ተረዳችሁ አይደለ የሆነ ትንሽ ይሄ ስሜት ቢኖረው ማኖረው ማለት ነው ቦዲጋርዴ ላይ ይንጨረጨረበት ነበረ ያዙ ልቀቁ ነበር የሚለው ግን እሱ እንደዛ የሆነው ለያብ ስራ ብሎ ነው ልዑሌን በዛ ልክ ከሄሉ ላይ እንደዛ ሲታገል የነበረው ሄሉ ሻ ይሄን ነገር አውቃ እንደምታደርገው ያውቃል ሲቀጥል ደግሞ በደንብ እንደምታፈቅረው እንደምትወደውም ያውቃል ያብ ስራን እንደምታፈቅረው በደንብ ያውቃል። እና ለዛም ነበረ ሲከራከራት የነበረው እሱም ማ ሁላችን እናውቃለን እኮ ይሄን ነገር አውቃ እያደረገች እንደሆን መቼስ አውቃችሁ እንዳልገባችሁ ካልሆናችሁ በስተቀር በደንብ ይገባችኋል። ቦዲጋርዱ ለሄሉሻ ምኗም እንዳልነበረ ወ እናንተ ረ ቦዲጋርዱማ ተወት። እኔም ዛሬ ዝም ብዬ ተመስጬ እና ያብስራ ይንጫጫሉ። በዛኔ ከቦዲጋርዱ ጋር ነው አይኔ የነበረው ሁለመናውን ዝም ብዬ ስመለከተው ማለት ነው። ሰምቼ ቀረሁላችሁ እኮ እህታችሁ። እና ወንድ ልጅ ግን እንደዚህ ረጋ ሲል ደስ አይልም? ቤተሰብ ብሬን እኮ ነው። ረጋ ብሎ ድምፁ እንኳን አይሰማም ሲያወራ እኮ። በቃ ጄንተል ብሎ ምናምን ነገር ነው የሚያወራውና ያም ስራና ልኡል ደግሞ ከምዳውን። በቃ እንደ ቦዲጋርዱ መሆን አለባችሁ፣ ተረጋግታችሁ ማስረዳት ያለባችሁን ነገር ማስረዳት ምንድን ነው መንጣጣት? እንደፈንድሻ እንድሻል ሄዱሻ እንደሆነ እያያቸዋት ነው። ፈልሰስ እርፋለችበት እኮ መጨረሻ ላይ እኔ እኮ ከቁንጅናቸው ባሻገር አስተቃቀፋቸው ሁሉ እኮ ነው የሚገርምኝ። ኔ ወይ አፈሳት እኮ መጨረሻ ላይ ቅፍ አደረጋት ማለት ነው። እንዴት ነው ነገሩ? ይችን ጠጋ ጠጋ ቃለ ማንሳት ነው እንዳይሆን ግን ለማንኛውም እንግዲህ ሄሉሻ ዛሬ በልዑሌም ታናዳለች። ውጡልኝ፣ አይናችሁን ማየት አልፈልግም ሁለታችሁም። አንተ ከኔ ጋር ነበርክ ዛሬ ምን ተገኘ? ለምን ተገለበጥ ካለችው ማለት ነው። እንዴ ልዑሌ የምርም ተገልብጠ ከሆን ግን ያሳዝናል። እንዴት ነው ሄሉሻም ባንዴ ግልብጥ አድርገ ያብስራ ያብስራ ማለት የጀመርከው ሄሉሻንማ መቼም እንደማታዋት እርግጠኛ ነኝ። አንተ የልብ ጓደኛዋን ጠጋ ብለህ እስኪ ስሜቷን ተረዳት እወቃት፣ ለምንድን ነው እንደዚህ የሚታረገው የሚለውን ነገር በካሜራ ሳይሆን በደንብ ተረዳትና፣ አሞሽ አልጸበል ውሰድሽ ምናምን ሳይሆን አላመማትም ዴ ምንድን ነው ግን፣ ያን ኪራ አሟታል አሟታል ሲል ነበረ። ልዑሌም ዛሬ ደገመው ታማለች እያለ ነው። ኧረ እሷ አልታመመችም፣ እሷ ማስቀናት ላይ ነች። እንግዲህ ወደ ዋናው ወደ ያብስራችን ስናልፍ ደግሞ ማለት ነው፣ ያብስራ እንደሆነ ማለት ነው ከምዛት እኮ ወደ ኋላ አይልም። ያብስራ ግን ምን ምን አስበ ነው? ለምንድን ነው ከቦዲጋርዱ ጋር የምትዛዛተው ማለት ? ልክ እንደ ልኡል ልታስቀጠቀጠው ፈልገ ነው? ሁሉ ሰው እኮ ታጋሽ አይደለም። ይህን ልጅ አስመታለሁ ብለህ ማለት ነው አንተ ደግሞ የሆነ ነገር እንዳይደርስብህ እያሰብክ መሆን አለበት። ነገሮችን መጀመሪያ ተረጋጋ። ማደርገን አታውቅም ማደርገን አታውቅም እያልክ በጣም ዛቻ እያበዛ ነበረ። አንዳንዴ በራሳችን ያመጣናቸው ጦሶች መዘዛቸው በጣም ረዥም ነው። የማንወጣባቸው ታሪኮች ነው የሚፈጠሩት። እና ይገርማል። አንተ እኮ ደግሞ በራስ አትጋፈጥም፣ ያው ለሰው ነው ሰው አስልካ። ሁሉም የምታስቀጠቅጥ እንደምናቀው ማለት ነው። እና እኔ ነገር ያለው ይሄን ቦዲጋርድ ብትነካ ማለት ነው፣ ምክንያቱም አዛዛታ አላማረኝም። ኤንዌይስ እንደተማረ ሰው በደንብ ተረጋግቶ ነገሮችን ማስረዳት እንጂ ስለተዛዛት ተዛዛተ እኒሆን ነገር የለም። ያብ ስራ ሳከንበል። በመቀጠል ደግሞ ሄሉሻን ምንድን ነው አስሬ እኔ ጥፋትሽን አምንሽ ይቅርታ እንድትይኝ ነበር የምፈልገው የምትለው እንዴ ምን አይነት? ቆይ ይቅርታ ነጭ አለው? ቀይ አለው? ጥቁር አለው? በምን አይነት ነው ይቅርታ እንድትል የፈለግከው አንተ? ከዛ በላይ ተነጥፋ ይቅርታ ጠየቀች፣ ተንበርክካ። ለአንድ አምላክ ብቻ ስገድ ይባላል። ለአንተ እኮ ሰገደችል ማለት ይቻላል እኮ ተንበረከከችል። ከፊት ላይ በተንበረከከችበት ሰዓት አንተ ምንድን ነው ስታደርግ የነበረው እንዴ? የማይገባሽን ክብር ነው የሰጠውሽ የክብር የሚገባት ልዩ ነች። እሷን አስለቅሼ ልቧን አድምቼ ነው ወደ እሷ የመጣዋት እያለ እኮ ልቧን አድምተዋል። አረ እንደ በሰአቱ ኧረ በለው። አንዳንዴማ እኮ ይሄ ዩቲውብ ላይ ቪዲዮ መቀመጡ እንደ ማስረጃ ይቆጠራል እና የአብስራ የተናገርካቸውን ነገሮች ከዚህ በፊት ይቅርታ ጠይቃለች አልጠይቀችም የሚለውን ዞር ብላይ እስኪ። ከመንበርከክ በላይ ነገሮችን ለማስረዳት ተንበረከከች፣ አለቀሰች። ከዛም ብሎ ደግሞ አዲስ አበባ መታችው አልረዳት ስትል እች ልጅ እኮ መኪና ውስጥ ገብታ መኪና በልቷት ነበር አይደለ? አልረዳት ስላልክ ብቻ ይቅርታዋን መቀበል ስላልክ ብቻ ስላልቻልክ ብቻ ማለት ነው። እና ምንድን ነው ጥፋትሽን አውቀሽ ይቅርታ ጠይቀኛለች ብዬ ነበር የምትለው ወይ? አሁን አሁንም ድረስ እዛው ላይ ነ እንዴ? ልዑል ስሟታል ከሚለው ላይ ነ? የትኛውን ነው ጥፋቷን አምና ይቅርታ የምጠይቀው? ቤተሰብ እኔ ከተረዳችሁ እናንተ እስኪ ያስረዱኝ፣ አልገባኝም። እየደጋገመ ጥፋቷን አምና ይቅርታ እንድጠይቀኝ ነው ይላል። ከዚህ በላይ ምን ይምጣልሽ? እራሷን ከማዋረድ በላይ ምን ይምጣልህ? መሆን የሌለባትን ሆና ነው ይቅርታ የጠየቀች በእውነቱ ማለት ነው። አሁን እራሱ እርጉዝ ነኝ ብላ የዋሸች ጊዜ እኮ አልቅሳ ለምና አለች። አንተ ግን እያገፈታተርከት ነው የወጣኸው አይደል? ይቅርታ ስለምወድ ነው ስለማፈቅርህ ነው ይቅርታ አድርግልኝ እባክህ ብላ እየለመነች ነበር። ያውን ሁሉ ረስተ ሆነው እንዴ? ሰክሮ የመጣ ቀን እራሱ እንዴት ነው ስትንገላታ የነበረው እንዴት ነው ስትሰፈሰፍ የነበረው። እና ለማንኛውም ስሜቱ እንዲገባ ብላ ነው እንደዚህ እየሆነች ያለችው እንጂ እውነት የአንተ ፍቅር ወቶላት ይሄን ልጅ አፍቅራው ምናምን አይደለም። መቼስ ምክንያቱም ፍቅር እንደዚህ በቶሎ የሚወጣ አይደለም። እንኳን ተስፋ ያልቆረጣችሁበት ፍቅር አይደለም፣ ተጣልታችሁ፣ ተለያይታችሁ፣ ተስፋ ቆርጣችሁ እንኳን ለብዙ ጊዜ በዛ ውስጥ በዛ ስሜት ውስጥ ትቀመጣላችሁ። ሰው ሄሉሻ ሄል ልጅ አታፈቅረው ግን ስሜቱ እንዲገባ ፈልጋል። እንግዲህ ስሜቱ ራሱ እየተረዳ ይመስለኛል፣ ምክንያቱም በጣም ስለምትንጨረጨር ያ ማለት ቅናት አለ በጣም ስሜታዊ የሆንክ ነው። የኔ የምትለውን ሰው ሌላ ሰው ሲነካ ምን ያክል እንደሚጎዳ ምን ያክል እንደሚያንገበግብ አየኸው አይደለ? አንተ ከሄክስ ጋር እንደዛ ስታንገበግባት ነበር። ሄሉ ሻዬም ከቦዲ ጋር ጃጋ ማለት ነው። እና ግን ሄሉ ሻዬ ማለት ነው፣ እኔ ማለት የምፈልገው ለሄሉ ምንድን ነው፣ የእውነት ያብ ስራን እንደምትወድ እንደምታፈቅረው እናውቃለን። እንግዲህ የእውነት ከዚህ ልጅ ጋር መቀጠል የምትፈልጊ ከሆነ በእንደዚህ አይነት ሙድ ባትመጪ ጥሩ ነው። ምክንያቱም አንዳንዴ ነገሮች እየተስፋፉ ከሄዱ በኋላ መመለሻ የላቸውም። ሲቀጥል ደግሞ ይመስለኛል ይሄን ነገር ወደ ስራ ቀይረውታል እነዚህ ሰዎች። እንዴት ነው በድንገት ከሄሉ ጋር ሮቤል አይደል? ሮቤል ነው እንጂ ቦዲጋርዱ ሮቤል ነው ስሙ ማለት ነው። እና እሱ እያለ እንዴት በድንገት ሄዱ እና የሆነ አልተገጣጠመባቸውም። ወደ ስራ ነገር እየወሰዱት ነው ማለት ነው እንዴ። ምድረ ዩቲዩበር እኮ ሲጣሉ ጽላቸውን ወደ ዩቲዩብ የሚያመጡት ስራ ነው በቃ ካልሰሩ ታዲያ አዳይቱ ላይ እንደ ዶላሩ ይገኛል አይገኝም እኮ እና ወደ ስራም እየወሰዱት ይመስለኛል ግን ደግሞ ግን ደግሞ ሄሉሻዬ የሌለሽን ስም እንዲሰጥሽ አንፈልግም አንቺ ለልክ ብለሽ ነው እንደዚህ እያደረግሽ ያለሽው ማለት ነው እና እና ደግሞ እንዳያመልጥሽ እያላችኋት ነው ከትናንት ጀምሮ እስከ ዛሬ ድረስ እንደዚህ ስ እንደዚህ ስትይ የአብስራ ከጅሽ እንዳይወጣ ይውጣ ታዲያ ካልፈልጋት ወጣ ማለት እኮ አይፈልጋትም ማለት ነው እንዴ ሄሉሻ እኮ ከእክሱ ጋር ሆና እንደዛ ሲሆን አልተወችም። ተስፋ አልቆረጠችም ነበር። በጣም እየለመነችው ነበር አይደለም። ከእሷ ጋር ሁኖም እንኳን የኔና አንተ የኔ ብቻ ነው እያለች እየተከራከረችለት ነበረ እኮ ማለት በቃ ወደ ኤክሶ ተመልሷል ብላ ተስፋ አልቆረጠችም ነበረ ማለት ነው። ስለዚህ እሱን ለማስቀናት እንደሆነ እንደዚህ እየሆነች አለችው፣ እየተረዳ ይህን እየተረዳ ጥሏት ከሄደ ከመጀመሪያውም አያፈቅራትም ነበር ማለት ነው። እኔ ያብስራን ማለት የምፈልገው መታገስ አለብህ። ታገስ፣ በቃ ታገስ። ምንም ማድረግ አይቻልም። እንደዚህ ደግሞ በካሜራ ሳይሆን ነገሮችን አግኝታት ምናምን ሰከን ባለ መልኩ አውራት የምድር የእውነትም ፍቅራችሁ ትክክለኛ ከሆነ ዘላቂነት ነገር ካለው በካሜራ ሳይሆን መቼም ብቻዋን ጠርተ ምናምን ነገር ወይም ደግሞ ብቻዋን ካሜራ ሳትይዝ ከቤቷ ሄዳ አናግራት። አደለም ታዲያ ቢሄድ ምንድን ነው ሄሉሻ ወንድ ታጣለች እንዴ? ከሄሉሻ ኮ ስትፈልጉ ወንድ እናንተ ከፈለጋችሁ እራሱ ታድላችኋለች።